ብዙዎች ወደውታል። ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ ያወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪ ስፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጥ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ። ይህ አዋዜ ሰበር ነው። አንድ ከፍተኛ የሐማስ ባለስልጣን ቡድናቸው የፕሬዝደንት ዶናልድ ትራምፕን የሰላም ዕቅድ የሚቀበለው አይመስልም ሲሉ ለቢቢሲ ተናገሩ። ምክንያታቸውን ሲገልጹ የሰላም ሐሳቡ የእስራኤልን ጥቅም ብቻ ሲያራምድ፣ የፍልስጤም ሕዝብን ግን ችላ ብሏል ይላሉ። እንደ ባለሥልጣኑ ንግግር የትራምፕ ዕቅድ አስኳል የሆነውን ትጥቅ ፈቶ የማስረከቡን ሐሳብ ሐማስ ሊስማማበት የሚችል አይመስለኝም ብለዋል። ባለሥልጣኑ እንደሚሉት ሐማስ ከዚህም በተጨማሪም ዓለም አቀፍ አረጋጊ ኃይል ወደ ጋዛ ይገባል የሚለውን የዕቅዱን ሐሳብ ይቃወማል። አዲስ ዐይነት ወራሪነት አድርጎ ቆጥሮታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያዩ ባለፈው ሰኞም ከትራምፕ ጋር በዋይት ሃውስ ተገናኝተው በተወያዩበት ወቅት የሰላም ዕቅዱን መቀበላቸው አይዘነጋም። ሐማስ ገና መልስ ያልሰጠ ሲሆን፣ ኳታር ቡድኑ የሰላም ዕቅዱን በኃላፊነት መንፈስ እያጤነው ነው ብላለች። ፕሬዝደንት ዶናልድ ትራምፕ ሐማስ ምላሹን ለማሳወቅ ያለው ጊዜም ሦስት ወይም አራት ቀናት ብቻ መሆኑን ገልጸው በዚህ ጊዜ ውስጥ ምላሹን የማያሳውቅ ከሆነም እስራኤል ሐማስን የማጥፋቱን የውጊያ ዘመቻዋን ሙሉ በሙሉ በአሜሪካ ድጋፍ ትቀጥላለች ብለዋል። ባለሥልጣኑ እንዳሉት ከሆነ በሰላም ዕቅዱ ላይ የሚወያዩት የሐማስ መሪዎች እዛው ጋዛና ከጋዛ ውጭ የሚኖሩት በጋራ ነው። በጋዛ የሐማስ ወታደራዊ ዋና አዛዥ ኢዝ አልዲን አልሐዳድ የሰላም ዕቅዱን ከመቀበል ይልቅ ውጊያውን ለመቀጠል ቆርጧል። የሐማስ ውይይት ሌሎችንም ተዋጊ አንጃዎችን ይጨምራል። ከወዲሁ የፍልስጤም እስላማዊ ጂሃድ በመጻረ ቃል ፒአይጄ አንጃ ዕቅዱን በትናንትናው ዕለት እንደማይቀበለው አስታውቋል። እስላሚክ ጂሃድ የኦክቶበር 7 ጥቃቱን ከሐማስ ጋር በጋራ የተሳተፈ አንጃ ነው። ሐማሶችን ያስጨነቃቸው ቁልፍ ነጥብ የእስራኤል ታጋቾችን በአንድ ጊዜ አስረክቦ የሚለው ነው ይላል ቢቢሲ ሲጽፍ። ምክንያቱም አንድ ያለቻቸውን መደራደሪያ አቅም በሙሉ በአንድ ጊዜ ያሳጣቸዋልና ይላል። ሌላው ደግሞ ምንም እንኳ ዕቅዱ በትራምፕ የተደገፈ ቢሆንም እስራኤል ታጋቾቹን አንድ ጊዜ በእጇ ካስገባች በኋላ ወደ ጦርነቷ አትመለስም ብለው ለማመን አልቻሉም፣ ይላል በተለይም እስራኤል የአሜሪካንን ዕረፊ የሚል ማሳሰቢያ ጥሳ ኳታር ውስጥ የሐማስ መሪዎችን ለመግደል ከሞከረች በኋላ በተጨማሪም የትራምፕ አስተዳደር ያጋራው የጋዛ ማፕ ወይም ካርታ ጋዛ ከግብፅ ጋር በምትዋሰንበት ደቡባዊ ድንበሯ በኩል በሁለቱ ድንበር መካከል ሽብልቅ የሚገባ መጋረጃ መሬት ወይም ባፈር ዞን አለ። ከዚህም ሌላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩ ዕቅዱን ቢቀበሉትም በኤክስ ገጻቸው ባጋሮች ቪዲዮ መልእክታቸው የእስራኤል ወታደሮች በጋዛ የተወሰኑ ክፍሎች ውስጥ የግድ መቆየት እንደሚኖርባቸውና ሀገራቸው የፍልስጤም መንግሥት እንዳይመሠረት ወይም ሀገረ መንግሥቱ እንዳይቋቋም በኃይል ትቀናቀናለች ብለዋል። የኔታንያው መልእክት ከትራምፕ እቅድ ጋር ይጻረራል። እንደ እቅዱ ሁለቱ ወገኖች ተቀብለው ከተገዙበት በኋላም የእስራኤል ጦር ሙሉ በሙሉ ከጋዛ በቀስ በቀስ እንዲወጣ ያልማል። እቅዱ በዚህ መልኩ ተቀባይነት አግኝቶም ሙሉ በሙሉ ተግባራዊ ከሆነም ለፍልስጤማውያን ራስን በራስ የማስተዳደርና የአገርነት ግብ እርግጠኛ መንገድ አድርጎ በመጠቀም የፍልስጤም ሀገረ መንግሥት ምስረታ ሂደትን ለማምጣት ወይም ውጤት ለማምጣት በፍልስጤምና በእስራኤል መካከል ድርድር እንዲጀመር ያደርጋል፣ በአሜሪካ መሪነት። በጋዛ ነዋሪዎች ዘንድ ግን ዕቅዱ ተቀባይነት ማግኘቱ ተዘግቧል። ነዋሪዎቹ ጦርነቱ እንዲያከትምላቸው ይፈልጋሉ። ይህም በተመለከተ ቢቢሲ ፋቲ ሳባ የተባለም የፍልስጤም ጋዜጠኛ ያለውን ጠቅሷል። ሐማስ አላህ አያድርገውና ዕቅዱን እምቢኝ ካለ ይህ ማለት ኔታንያዩ በአሜሪካና በምዕራባውያን ድጋፍ የቀረችውን ጋዛና ማዕከላዊ ክፍሏን ሙሉ በሙሉ እንዲያወድሙ ፍቃድ ይሰጣቸዋል ማለት ነው። የጋዛ ሕዝብ አለ ጋዜጠኛው ይሄን መቋቋም አይችልም። የጋዛ ሕዝብ ወድሟል፣ ደክሟል፣ ተስፋ አጥቷል፣ ተስፋ ቆርጧል ብለዋል። ስለዚህም ተኩስ አቁሙን አሁንና አሁን ብቻ ነው የሚፈልጉት። ነገ ይሁንልን ለማለት እንኳ የሚያስችል ሁኔታ ፈጽሞ የላቸውም። የጋዛ ነዋሪዎች ተኩስ አቁሙን በማንኛውም ዋጋ ዛሬ እንዲደረግላቸውና ይጦርነት እንዲቆምላቸው ይፈልጋሉ። ምክንያቱም ይህ ዕቅድ ምንም እንኳ የኔታንያሁን ጥቅሞች የሚያራምድ በብዙ ጉድለቶች የተሞላና የእነሱን መሻት የሚያንጸባርቅ ባይሆንም እንኳ በማንኛውም ኪሳራ የዚህን ጦርነት መቆም ይፈልጉታል ብለዋል። ኢሳያስ ዜናውን እንደሰማኸው ነው። እኔ እንኳ እንደ መጨረሻውን ውሳኔ መስማት ያስፈልጋል ብዬ ነው የማምነው። ሐማስ ሦስትና ምናልባትም አራት ቀን ያክል እንጠብቀዋለን ለምላሹ ብለዋል የአሜሪካው ፕሬዚደንት ዶናልድ ትራምፕ። ስለዚህ ዛሬ ማክሰኞ ነው፣ ነገ ሮብ ነው፣ ሐሙስ የመጨረሻው ቀን ነው ማለት ነው። በዚህ ጊዜ ውስጥ እስከ ሐሙስ የግድ ሐማስ አቋሙን ያስታውቃል፣ ነገም ሊያስታውቅ ይችላል። እኚህ ከፍተኛ የሐማስ ባለሥልጣን መሆናቸውን ቢቢሲ የጠቀሳቸው ግለሰብ እንደሚናገሩት ከሆነ ግን ከወዲሁ ሐማስ እቅዶቹን ላይቀበል የሚችልባቸው ምክንያቶች አንተም እንዳደመጥከው በጣም ሰፊ ናቸው። ብዙዎች ወደውታል። ብዙዎች ይፈልጉታል። የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ሲሄደ ከሸራትን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣ ናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያምል ፈጥነው ይመዝገቡ፣ ይጠቀሙበት። ይገባውታል። ለበለጠ መረጃ በ0922823671 8261 ደውሉ። አሚባራ ፕሮፐርቲስ። ትጥቅ መፍታት፣ ትጥቅ ፈቶ የማስረከበው ጉዳይ ብቻ ሳይሆን ይሄ በእስራኤል በኩል ደግሞ በጣም ቁልፍ ነው። የሐማስን ሙሉ በሙሉ ወታደራዊም ሆነ ከፍልስጤማውያን ሲቪል ህይወት ውስጥ መውጣቱን የሚያረጋግጥና የእስራኤል ሐማስን የማሸነፍ ዓላማ የሚያሳካ ነው። ይሄ በማይኖርበት ሁኔታ በሁለቱ ሀገሮች መካከል የሚያስታርቅ ነገር የለም። ስለዚህ የሰላም ዕቅድ በውስጡ የያዛቸው ብዙ ስራቶች፣ ብዙ ፎይታዎች፣ ብዙ ተስፋዎች፣ ብዙ መዳኖች፣ ብዙ ሽረቶች ቢኖሩም ይህን መካድ ባይቻልም ዞሮ ዞሮ ሐማስ ሊቀበላቸው ሐማስ ያስፈልጋል። ሐማስ እነዚህን በማይቀበልበት ሁኔታ በተለይ እዚህ ጋር ቀደም እንዳልኩ ትጥቅ መፍታቱን እና ከውጊያ ውጭ መሆኑን አጠቃላይ ምሕረት ያገኛሉ የሚል ነው። ከወታደር እስከ መሪ ይህንን ባለመቀበል ውጊያውን እንቀጥላለን ብሎ ወስኗል ነው የሚለው በጋዛ የሚገኘው የሐማስ ጦር አዛዥ። እንደሚታወቀው ወይም እስራኤል እንደምትለው በአሁኑ ሰዓት በአንጻራዊነት ከአጠቃላይ ውጊያ ተርፋ ሰማይ ጠቀስ ሕንፃዎች፣ ማማዎች የነበሯት የጋዛ ዋና ከተማ በከፍተኛ ደረጃ እነዚህን መሰረተ ልማቶች እና እንደዚሁም የሰው ሕይወት ያው እየጠፋ የሚገኝበት ፍልሚያ ነው። ምክንያቱም ሐማስ ቅድም ስሙን መድገም አልቻልኩም። ይህ የሐማስ አዛዥ በመላ ጋዛ የሚኖሩ የሐማስ ተዋጊዎችን ወደ ከተማዋ ወደ ጋዛ ሲቲ መጥራቱን ከዚህ ቀደም ባቀረብነው ዘገባ ከቢቢሲ መግለጻችን ይታወሳል። ለቢቢሲ እንደዚሁ ከፍተኛ የሐማስ ባለስልጣን ናቸው የነገሩት። የእስራኤል መንግስት እንደሚለው ሶስት ሺህ የሚደርሱ የሐማስ ተዋጊዎች በጋዛ ሲቲ ሰማይ ጠቀስ ህንፃዎችና ከመሬት በታች ባሉ እስካሁን ድረስ ባልወደሙ ዋሻዎች ውስጥ ሆነው የመጨረሻ ያሉትን ፍልሚያ ለማድረግ እንደተዘጋጁ ገልጿል። ነገር ግን ቢቢሲ ያናገራቸው የሐማስ ባለስልጣን የሰጡት አሃዝ አምስት ሺህ ይደርሳል የሚል ነው። በአጠቃላይ በአሁኑ ሰዓት በጋዛ ሲቲ ውስጥ በመካሄድ ላይ ያለው ጦርነት የእስራኤል እግረኛም በከፍተኛ ደረጃ ወደ እሳቱ እየቀረበ መሆኑ ነው የሚነገረው። ወደ አምስት ሺህ የሐማስ ወታደሮች ማነው ተዋጊዎች እዛ ከተዋል የሚል ነው። እስራኤል በኩል ደግሞ በሺዎች የሚቆጠሩ ወታደሮች ናቸው ወደ ከተማዋ ለመግባት በመቃረብ ላይ የሚገኙት። ይሄ ውጊያ በጣም ከባድ ውጊያ ነው የሚሆነው ብዙ መሰረተ ልማት የሴወት ብቻ ሳይሆን ብዙ መሰረተ ልማቶች የሚወድሙበትና በሁለቱም በኩል መስዋዕትነት የሚከፈልበት ነው የሚሆነው። በዚህ መካከል እንግዲህ የተኩሱ ዳፋ ቀማሽ የሚሆኑ ሰላማዊ ፍልስጤማውያንም እንደዚሁ ያ ሁኔታ ይቀጥላል ማለት ነው። እስካሁን የጋዛ ጤና ጥበቃ ሚኒስቴር እንደሚሰጠው ቁጥር ከሆነ በኦክቶበር 7 በኢትዮጵያ መስከረም 26 2016 የተጀመረው ይህ ውጊያ በእስራኤል በኩል 1200 ሰላማዊ ዜጎችን እንዲሁም የተወሰኑ ወታደሮችን በረፍት ላይ ባሉበት ሰዓት የፈጀ ከዛም በኋላ 200 ሃምሳ አንድ ታጋቾችን ይዘው የሄድበት ነበረ። ከዛ በኋላ እንግዲህ እስራኤል ባወጀችው ጦርነት ጋር ተያይዞ እስካሁን ድረስ በቀጠለው ሁኔታ በአጠቃላይ በጋዛ ቢያንስ 6697 ሰዎች ተገድለዋል። እንደሚባለው ከሆነ ከፍርስራሽም ስር ብዙ በዛው ይህ ነው የነፍስ አድን ስራዎችን ማካሄድ ስለማይቻል በኋላ ላይ ሊቆጠሩ የሚችሉ ሌሎች የጠፉ ህይወቶች እንደሚኖሩ ይታመናል። ይህንን ይዘህ ይህ ያለው የሰላም ዕቅድ በትክክልም በዚህ በኩል የጋዛ ነዋሪዎች፣ በእስራኤል በኩል ደግሞ የታጋች ቤተሰቦችና ይህንን የእነሱን ስቃይ የሚጋሩ በሚሊዮን የሚቆጠሩ እስራኤላውያን ምጥ ላይ ናቸው። ይህ የሰላም ዕቅድ ሐማስ አልተቀበለውም ማለት የጋዛ እናቶች፣ የጋዛ ህፃናት፣ የጋዛ አባቶች በአጠቃላይ መጨረሻውን ለማያውቁት ለማያቋርጥ ስደት በአጠቃላይ ውጊያ ውጊያ ጦርነት የሚያስከትላቸውን ዳፋዎች እየተቀበሉ ይቀጥላሉ ማለት ነው። በእስራኤል በኩል ልጄን ከሁለት ዓመት በኋላ ከስቶ እንዴት ይሆን ያለው በላ ጠጣ፣ አመመ ወይ ገደሉት ወይ መቱት ሚሊዮን ስሜቶች እያሰቃያቸው ባላቋረጠ ሁለት ዓመት ሙሉ ያላቋረጠ ተቋሞ ከእስራኤል አደባባዮች ሳይርቁ ተደራጅተው ማህበር ፈጥረው ኔታናዩን በቢሮቸው ኢቨን በመኖሪያ ቤታቸው ጭምር ዙሪያ እየሄዱ ድንኳን እየተከሉ እያደሩ ውዶቻቸውን ለማቀፍ አስከሬን ተቀብለው እንደወጉ አልቅሰው እርማቸውን ለማውጣት አፋፍ ደርሰናል ብለው ያሰቡ ወገኖች አሉ። በሌላ በኩል ስለዚህ በጣም በጣም ከል የሚያስለብስ ሁኔታ ነው ያለው። ኢሳይያስ በነገራችን ላይ ዕቅዱን ከአረብ አገሮች መካከል ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኢሚሬትስ በዚህ በኩል ደግሞ ቱርክ፣ ሌሎችም የሰላጡ ሀገሮች አሉ። እንደዚህም ኢንዶኔዥያ እንደተቀበሉት እያነበብን ያለ ነው። እነሱ በተቀበሉበት ሁኔታ ሐማስ፣ ጋዜጠኛው እንዳለው አላህ አያድርገው፣ ሐማስ ያልተቀበለው እንደሆነ ግን በማለት የገለጸው ስጋት የገለጸው ጭንቀት ብዙዎች የሚጋሩት ነውና ኢሳያስ፣ ሁኔታው ይሄን ይመስላል። አለም ለትንታኔው ኮዲ አመሰግናለሁ። መልካም አዳር ይሆንልን። ሰጥ ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር የስላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ማስታወቂያ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣ ናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክዠሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት ይገባውታል። ለበለጠ መረጃ በ0922823671 ደውሉ። አሚባራ ፕሮፐርቲስ